ሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሀገሬ ልጆች እንዴት ናቸው? ሰላም ናቸው ወይ? እኔ ጋ ሁሉ ሰላም ነው፣ አልሐምዱሊላህ። ከእናንተስ ጋር እንዴት ነው? አላህ ሀገራችን ሰላም አድርጎልን፣ በያለንበት አላህ ጠብቆን፣ በሰላም ለሀገራችን ያብቃን። እንግዲህ ሰሞኑን ሳውዲ የወጣው ህግ ከከፊል ጠፍተን ኢቃማ ያለን ከፊሎቻችን ኢቃማ አሰርተውልን ግን ከነሱ ለጠፋን ነው ይሄ እድል የተሰጠው ማለት ነው። በእርግጥ ይሄ እድል ጥሩ ነው። ግን ደግሞ እኔ እየተወዛገብኩ ያለሁበት አንደኛይቱ እኔ ማለት ነው ያን ኢቃማ ተጠቃሚ የምሆነው ግን ብዙ እህቶቻችን ከኔ ጀምሮ እየተወዛገብን ነው፣ በዚህ ቃማ ጉዳይ ማለት ነው። ምክንያቱም አንዳንድ ጊዜ ቆም ብለን ስናስብ የእድሜያችን ጉዳይ ሊያሳስበን ይገባል። ሀያታችንን በግርድና በሰራተኝነት ጨርሰን መጨረሻ ላይ ግን ነዳማው ለእኛ ነው፣ ጸጸቱ ለእኛ ነው የሚተርፈው ማለት ነው። ምክንያቱም ከሁለት ሺ አራት እንግዲህ ጀምረን ከዘጠና ሰባትም የመጡ አሉ ከዘጠና ሰባት ጀምሮ አሁን ድረስ እዚያው ቦታ ላይ የተቀመጡ ልጆች እህቶቻችን አሉ ማለት ነው። እንግዲህ ይሄ ስራ ምንድን ነው? ከነገ ዛሬ ከነገ ዛሬ ከነገ ዛሬ እያልን እድሜያችንን እዛው ነው የጨረስ ነው ማለት ነው። ልጅነታችንን የጨረስ ነው እዚያው ነው ቢያንስ ነው ያሁን አስራ ሶስት አመት ስዴት ላይ አስቡት። ደግሞ ካሁን በኋላ ቃማ ያዝን ማለት እየሄርን እየመጣን እየሄርን እየመጣን ያው ጊዜያችንን መሸኘት ነው ማለት ነው። የራሳችንን ህይወት ሳንኖር ያው ሁልጊዜ በግርድና በሰራተኝነት የሰው አገልጋይ ሆነን የራሳችንን ህይወት ጣዕሙን ሳናቀው ልጆቻችንን ወልደን ሳናሳድግ ህይወታችንን ሳንመሰርት በቃ በመሄድ በመምጣት ልጅነታችንም ጎልማሳነታችን፣ ሁለ ነገሩንም ጨረስን። ይሄ ደግሞ ለእኔ የኔ አስተያየት ነው። ምክንያቱም እኔ ያሰብኩት ይህንን ነው። አንዳንድ ደግሞ የሀገር ሰላም፣ የሀገር አለመረጋጋት አለ። ኢቃማ አሰሩ ኢቃማ አሰርታችሁ ያዙ የሚሉ ልጆች ብዙ አሉ። አዎ ይጠቅመናል። ግን የሚጠቅመን ብዙ አመት ሳንኖር መሰለን። አሁን አንዳንድ ልጆች ከበሶ መጥተው የጠፋሉ፣ አሁን አሁን ከተከፈተው ጠለብ አሁን ላይ የጠፋሉ። እነሱ ቢያሰሩ መምክን ሊጠቅማቸው ይችላል። እኛ ግን አስር አመት አስራ ሁለት አመት ዘጠኝ አመት ስምንት አመት ኑረን መልሰን ኢቃማ አሰርተን የያዝነውን ብር ነው የምንጨርሰው። እንደ እኔ ይታየኝ እስኪ። እናንተ ደግሞ የታያችሁን አስተያየት ጻፉልኝ በኮሜንት ማለት ነው። እኔ ያሰብኩት ግን ተወዛ ግቢ ያለው እኔም ላሰራ ልተወው ላሰራ ልተወው እያልኩኝ ተወዛ ግቢ ያለው ግን፣ አገር ላይ በተለይ አሁን እኔ አገር ላይ ትዳር አለኝ ልጅ አለኝ። ቢያንስ ባለቤቴ እዚህ እንኳን ቢሆን ምናልባት ባሰራው ሊጠቅም ይችላል። ግን የእኔ ባለቤቴ ሀገር እስከሆነ ድረስ እኔ እቃማን ባሰራውም ለእኔ ግን ምንም ጠቅሞ የሚታያል መሰለኝ። ምክንያቱም አስር ሺ ብር እስከ አስራ አምስት እስከ አስራ ሰባት ሺ ብር ነው የምንፈጀው። ያን አስራ አምስትና አስራ ሰባት ሺ ብር ለማግኘት በተለይ በአሁኑ ሰዓት ሆር ሆኖ ብናሰራው ስራ የለም፣ ቁጭ ብለን ጊዜያችን ነው የምንገለው። ያን እንደገና ያባከኑን ብር የምንጸጸትበት ጊዜ ይመጣል። ምክንያቱም አሁን ላይ ብዙ ልጆች ስራ አጥተው ቁጭ ብለዋል። አሁን እንደ በፊቱ አይደለም። ሰዎቹ ራሱ ከፍተዋል፣ እንደ በፊቱ ማዘንና መራራታቸውን አቁመዋል። ስለዚህ የያዝናትን ይዘን ሀገር ላይ ሂደን ጠንካራውን ሀገር ላይ ያው ብዙ ፈተና ሊኖር ይችላል። ግን ያን ፈተና ደግሞ በተለይ ቤት ካለ በቃ የሆነ የአንገት መግቢያ ካለን ምችም እሰርተን ለሆዳችን አናጣም። እዚህ አሁን ስራ ስንፈታ ጭንቀት ነው ሀቂቃ፣ በጣም ነው የምንጨነቀው። ምክንያቱም እዚህ ቦታ ላይ ስራ ፈተን ቁጭ ካልን የትም መንቀሳቀስ አንችልም። ራብ ነው የምንሞተው። ሀገራችን ላይ ከሆነሳ በማንኛውም ስራ ስራ ሳንን ከተሰማራን፣ እኔ የሚመስለኝን ነው እንግዲህ ለእናንተ እያካፈልኩ ያለሁት። እናንተ ደግሞ የመሰላችሁን ኮሜንት ላይ ጻፉልኝ ማለት ነው። ምክንያቱም እኔ የመሰለኝን ነው እንግዲህ እያካፈልኩ ያለሁት። እና አገራችን ላይ ግን ስራ ሳንን ከሰራነ የማንቀየርበት ምክንያት የለም። ኢንሻ አላህ በአላህ ፍቃድ። ምክንያቱም ሁልጊዜ ጊዜ የሰው ታዛዥ ሆና፣ እኔ አሁን አሁን ላይ በጣም እየመረረኝ ነው ሀቂቃ። ምክንያቱም ሁል ጊዜ በቃ የሰው ታዛዥ ሆነን አንዳንድ ጊዜ እኮ እነሱ ራሱ ጠዋሊ ስንሰራባቸው አሁን አምስት አምስት ስድስት ስምንት አመት ስንሰራባቸው፣ እየታዘቡን እየተመረሩን እየናቁን ነው የሚሄዱት። ምክንያቱም እነዚህ ሰዎች ህይወት በቃ ህይወት እንደለለን እኛ ህይወት እንደማንፈልግ እኛ ጥሩ ኑሮ መኖር እንደማንፈልግ እንደዚያ አድርገው የሚስሉን እኮ አሉ። አንዳንዶቹ አትሄዱም እንዴ ቤት ከሰራችሁ የሚሉ አሉ። አትሄዱም እንዴ ገንዘባችን ዝም ብልን እያጠራቀምን የምንኖር ነው የሚመስላቸው። እኛ ግን በቃ እነሱ የኖሩትን ህይወት መኖር እንፈልጋለን። እነሱ አግብተው ወልደው ተደስተው እንደሚኖሩት እኛም እንደዛ መኖር እንፈልጋለን። ግን እንግዲህ ይሄ ያው የርዚቅ ጉዳይ ነው። የርዚቅ ጉዳይ ደግሞ እኛን ያው ተሰደን እርዚቃችን እንድናገኝ እንግዲህ ተጽፏል ብዬ ልበል። ግን ደግሞ ሰበቡ ማድረስ አለብን። ግዴታ ደግሞ በስደትም አይደለም እኮ። እዚህ ግን የምናገኘው ሀገራችን ላይ ዘና ብለን ተንቀሳቅሰን ሰርተን ማግኘት እንችላለን። ብዙ ልጆች እንደውም ብዙ ልጆች ሀገራቸው ላይ ተለውጠው ሰርተው ዝንጥ ብለው የሚኖሩ ብዙ ልጆች አሉ እኛ ግን አሁን የኛ ችግራችን ምንድን ነው ስደትን በቃ አሁን ይሄን ሀገር አስር አመት አስራ ሁለት አስራ ሶስት አስራ አምስት እስከ ሀያ እስከ ሀያ አራት ይኖራል ይህን ስንኖር ምንድን ነው ሀገራችን አደረግናት ሳውዲን ማለት ነው ሀገር ሂደን ለመኖር ይከብደናል ከለመርን በኋላ እኮ ችግር የለውም እስከምንለምደው ግን በጣም እንቸገራለን እና እኔን ግራ አጋብቶኛል እናንተ ደግሞ እንዴት አያችሁት? ይሄ ነገር ለእኛ ይጠቅመናል ወይስ ይጎዳናል? በተለይ በአሁኑ ሰዓት ስራ በጠፋበት ሰዓት እድሜያችንን አሁን ላይ ነው መሻማት ያለብን። እኛ እድሜያችን ቢያንስ በጣም እየሄደ ነው ያለው መለከል ሞትንም ሞትንም ከህይወታችን ጋር ማስገባት አለብን። ሻመት አንኖርም ነገ ትሰኑ፣ እናሄዳለን ግን እንደዝ ባክነን ባክነን ባክነን ባክነን ባክነን። ሱብሓንላህ፣ ሞት ከመጣ የት እንደምንሞት አናውቅም። እኛም በምን ላይ እንደምንሞት የምናውቀው ነገር የለም። ሀያታችንን ሳንኖር ልጆቻችንን በቃ ምኞት በምኞት እናስቀረዋለን ማለት ልጆቻችንን ትምህርት ቤት ወስደን ከትምህርት ቤት መልሰን ምሳቸውን ረትበንላቸው ምሳቸውን በሻንጣቸው ቆጥረንላቸው ልክ በቃ ይህን ሀያት ዝም ብለን እየሳል ነው። ግን ይሄ ሀያት ሳንኖረው መለከልሞት ይመጣል ማለት ነው። እና ውዶቼ እንግዲህ ለማለት የፈለግኩት እንደዚህ የተወዛገባችሁ ምን መስሎት ታያችሁ። እኔ ግን አሁን ላይ የወሰንኩት ውሳኔ በቃ ኢቃማ ምን አለ ሰራ ኢንሻአላህ ትንሽ ሰርቼ ወደ ሀገሬ መግባት ነው የኔ ምርጫ ያደረኩት። እንግዲህ ብዙ ህቶች ተወዛግባቸዋል። በተለይ ሀቂቃ ያላገባችሁ፣ ያልወለዳችሁ ልጆች እንደኔ እንደኔ ኢቃማ ካሰራችሁ አሁንም ትሄዳላችሁ፣ ትመጣላችሁ፣ ትሄዳላችሁ፣ ትመጣላችሁ። ምንድነው የምናደርገው ጊዜ ነው የምንገለው? ጊዜ ነው የምንገለው። በቃ እንሄዳለን፣ ስንሄድ እንረትባለን። ብዙ ነገር ለከሌ ለከሌ ከሌ እያልን ብዙ ነገር እናጠፋለን። ከዛ ደግሞ እዛ ሄደን ብዙ ወጪ እናዋጣለን። ስንቀመጥ ስድስት ወር፣ አራት ወር፣ አምስት ወር፣ ተመልከቱት፣ ጊዜያችን እንዴት እንደምንገለው ማለት ነው። ወላሂ ከዛ ከዛ ተመልሰን ደግሞ እዚህ ስራ እስከምናገኝ ምችም መተን ስራ እንገባም ስራ ፈልገን ብለን ነው የምንገባው። ከዛ ያለውን ጊዜ የተመለከቱት በጣም ነው። ይቃማ ለኛ እድሜያችን ነው የሚገልብን። በእድሜያችን ነው የምንጫወተው። ና ቆም ብለን አስበን የያዝናትን ብር ዝም ብለን ለወረቀት ሳንበትን በያዝነው ብር ብንሰራ፣ ብናወልድ፣ ብናገባ፣ ህይወታችን ብንመራ የኔ ምርጫ ነው እንግዲህ። አላህ እስኪ ኸይሩን ይምረጥ ልንበያለንበት። ወሰላሙ አሌይኩም ወረህመቱላሂ ዋበረካት ድና የተከበራችሁ ውድ የፈሪያ ዩቱብ ቻናል ቤተሰቦች፣ የተመቻችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰቡ ነው። ቤተሰቡ የሆናችሁ ደግሞ ላይክ፣ ሸር፣ ሰብስክራይብ አድርጎ፣ መልካምነት ለራስ ነው፣ አይከፈልበትም።